ስለ ስካም ስለ ስካም ላወራችሁ ፈለግኩ ዛሬ። ስካም ማለት የእንግሊዝኛ ቃል አለ መቼም ያው ብዙቻችሁ እንደምታውቁት ትክክለኛ ትርጉሙ፣ በጣም ብዙ ትርጉሞች አሉት፣ ግን ከዛ ውስጥ ሜን ትሉ በቃ ዋነኛው አታላይ ማለት ነው። በውሸት ላይ የተመረኮዘ ውሸታዊ የሆነ እውነት የሌለው የራሱ ያልሆኑ ነገር ወይ ደግሞ የራሱን የማይገባውን ነገር የወሰደ አታሎ ማለት ነው። ስካም ለብዙ ነገር ይጠቀማል ሰው በስፔሻል ዩኤስ እና ዩኬ ውስጥ ስካምን የማይጠቀም አካል የለም። ግን ትርጉሙ እንዲሆነው ትክክለኛው። አሁን ለምሳሌ ከዓለም ላይ ስካሚንግ የሚያደርጉ ሀገሮች ቶፕ ቴን ኢንዲያ ናይጄሪያ ብራዚል ፓኪስታን ሳውዝ አፍሪካ ሞሮኮ ኢቨን ቻይና ስካም የሚያደርጉ ቶፕ ቴን ስካም የሚያደርጉ ሀገሮች ወይም ህዝቦች ተብሎ ኦንላይን ቼክ አድርጉት ደ ቢገስት ስካም እንደው አንዱን እንኳን እንብይነ ዛሬ ብነግራችሁ ይህ ከዚህ በፊት ያልኳችሁ ነገር አለ። በጣም የሚገርመው ከዓለም ላይ ትንሹ የሚባል አገር ከአውሮፓ ይሁን ከዓለም ላይ ብቻ ስ ቫቲካን ነው። ቫቲካን ሲቲ ሌላ አገር አለ። ሲቲ ነው ከተማ ነው፣ ግን ከተማ አይደለም። ወይንም ደግሞ የሚገኘው በከተማው ውስጥ ነው። ራሱን የቻለ ነው። ነግሬያችኋለሁ ከዚህ በፊት ራሱን ችሎ ራሱን ነው የሚያስተዳድረው። ከዓለም ላይ የመጨረሻ ሀብታም የመጨረሻ ሀብታም የሆነ ካፒታል የሚንቀሳቀስበት የዓለም ብር ጠቅላል የሚንቀሳቀስበት ቦታ ነው። ከተማ ነው፣ አገር ነው፣ ግን አገር አይደለም፣ ከተማም አይደለም። በከተማው ውስጥ ነው የሚኖረው። ሲቲ ኦፍ ለንደን ዋን ማይል ስኩዌር ይሉታል። ይሄ ለእኔ መጨረሻ ትልቁ ስካም መሆኑን የምታውቁት እንደ መሰላችሁ፣ ለምሳሌ ሲቲ ኦፍ ለንደን ለንደን ውስጥ ነው ያለው። ለንደን ግሬተር ለንደን ይባላል ጠቅላላው ለንደን ማለት ነው። እዛ ውስጥ ነው ያለው፣ ግን ለንደን ውስጥ አይደለም። ለንደን ውስጥ ብቻ ሳይሆን ለንደን የዩናይትድ ኪንግደም ዋና ከተማ ነው አይደል? ዩናይትድ ኪንግደም ውስጥ አይደለም። እኔ የዛሬ ሁለት ዓመት አካባቢ ነግራችኋለሁ። ስለዚህ ነው ትንሽ ጠቀስ አድርጌላችኋለሁ፣ ስለ ገንዘብ እንዴት አድርጎ ገንዘብ እንደሚሽከረከር ብዬ የሰራውላችሁ ቪዲዮ ላይ ጠቀስ አድርጌላችኋለሁ። ግን የሚገርመው የመጨረሻ እስካም መሆኑን የምታውቁት ምርጫ ይደረጋል። ለምሳሌ የከተማ ከንቲባ አለ የለንደን ለንደን ውስጥ እኮ ነው። ለንደን ውስጥ አንድ ማይል በአንድ ማይል ማለት አንድ ነጥብ ስድስት ኪሎ ሜትር በአንድ ነጥብ ስድስት ኪሎ ሜትር በአንድ ነጥብ ስድስት ኪሎ ሜትር ያለች ቦታ ነች። የከንቲባው ሲመረጥ ሲቲ ኦፍ ለንደንን አያስተዳድርም። ምክንያቱም የራሱ ከንቲባ አለው። ሌላ ነገር ነው ስሙ የሆነ ነገር ይሉታል፣ ግን ከንቲባ ነው አስተዳዳሪ ይመረጣል። በየአራት ዓመቱ ልክ እንደ ለንደን ሲቲ፣ እንደ ለንደን ግሬተር ለንደን። ግን ይሄ ሲቲ ኦፍ ለንደን የሚመርጡት ባንኮች ናቸው። ጠቅላላ ዓለም ላይ ያሉ ሀብታም የተባለ ባንክ፣ ጠቅላላ ዓለም ላይ ያለ ፋይናንሻል ኢንስቲትዩሽን፣ ኢንሹራንሶች ያለምን ብር የሚያሽከረክሩት ማለት ነው። ኢንቨስትመንት ባንኮች በሙሉ እዛ ይሄ ኦፊስ አላቸው። ባንክ ሴንተር ነው። እነሱ ናቸው የሚመርጡት ከንቲባውን፣ የሚመርጡት እነሱ ናቸው። ዩኬ ውስጥ ሳይሆን ዩሮፓ ዩኒየን ውስጥ የለበትም፣ ዩሮፓ ውስጥ የለም። ያኔ ዩኬ ዩሮፓ ዩኒየን ውስጥ እያለች ራሱ ሲቲ ኦፍ ለንደን ከዩሮፓ ዩኒየን ውጭ ነው። ለምንድን ነው? የዩሮፓ ዩኒየን ውስጥ ለመግባት አንድ ሀገር በዲሞክራሲ የተመረጠ ምርጫ መደረግ አለበት። ይሄ ግን ዲሞክራሲ ምርጫ የለውም። ለዛ ተብሎ የአውሮፓ ዩኒዮን ውስጥ እንዳይገባ ተብሏል። ፕላንድ ነው። ስካም እንበልና ተነስታችሁ፣ አንድ ሰው ተነስቶ አስር ሚሊዮን ዶላር ከኢትዮጵያ ይሰርቃል ከአፍሪካ ይሰርቃል አይደል? ያንም ብር ዩናይትድ ኪንግደም ውስጥ ኦፊሻሊ ማስገባት አይችልም። ግን ሲቲ ኦፍ ለንደን ዩናይትድ ኪንግደም ውስጥ አይደለም። ሲቲ ኦፍ ለንደን እንደነ ኬመን አይላንድ እ ቨርጂን አይላንድ እንደነ ቤርሙዳ አይላንድ እንደነ ኢን ሲሼልስ ምናምን ላይ ቤዝ አላቸው ባንኮቹ። እነዚህ ባንኮች እዛ ብራንች አላቸው። ይሄ እነዚህ ጠራሁላችሁ፣ ኦፍሾር ኦፍሾር ደሴቶች ናቸው፣ የብሪቲሽ ኦፍሾር ደሴቶች ናቸው። እነዛ ደሴቶች ላይ እነዚህ ባንኮች ብራንች አላቸው። እነዚህ ደሴቶች ደግሞ ብሪቲሽ ኦቨርሲ ቴሪተሪ የሆኑ እንጂ በብሪቲሽ መንግስት ስር አይደሉም። ራሳቸውን የቻለውን መንግስት ናቸው። መንግስትም አይደሉም። እዛ የሚመረጠው መንግስት የብሪቲሽ ሞናርክ ነው የሚያስተዳድር፣ የብሪቲሽ ሞናርክ ማውረድ መሾም ይችላል፣ ማውረድ ይችላል። በአንድ ጊዜ ቪንሰንት ነው ምና የሚባል አይላንድ ብሪቲሽ ቴሪቶሪ እንትኑ እንትን ስላለ የዛይሁን ብቻ የሆነ አንዱ አይላንድ ብሪቲሽ ቴሪተሪ የተመረጠው አጌንስጥ ስለሆነ በአንድ ጊዜ የወረደው ተጠራ አልተመለሰም ወደ ኢንግላንድ እናተባለ አልተመለሰም ሌላ ተሾመዛ እና እነዚህ ቴሪቶሪዎች ላይ እነዚህ ደሴቶች ላይ እነዚህ ባንኮች ብራንች አላቸው አይደል እኔ ከኢትዮጵያ የሰረቅኩትን አስር ሚሊዮን ዶላር እዛ ሄጄ ማስገባት እችላለሁ እዛም ነው ደግሞ የሚያስገቡት እያንዳንዱ ሌባ እያንዳንዱ ኮራፕት የሆነ ካምፓኒም ግለሰብም ብሩን እዛ ያስገባል ያ ብር በቀጥታ ዋይር እንግዲህ ብር ሲያስገባ፣ አስር ሚሊዮን ብር በቦርሳ ይዘናለን ባንክ ምን ያስገባው? አይደል ቁጥር ነው የሚተላለፈው፣ ቁጥር ነው በዛሬ ጊዜ፣ ቁጥር ነው ከባንክ ወደ ባንክ ካፒታላችን የሚታ ቁጥር ነው አይደል፣ እዛ ይገባል። ከዛ ያ ብር ዋይርድ የሆነና የት ይገባል? ሲቲ ኦፍ ለንደን፣ ከዓለም መጨረሻ ሀብታም የሚባል አገር ወይም ደግሞ ከተማ ወይ ምን እንደሚባልም አይታወቅም። አገርም አይደለም፣ አገርም አገር ውስጥ ነው ያለው፣ አገር ውስጥም አይደለም። ምክንያቱም ሞናርኮቹ እንኳን የዛ አካባቢ ከንቲባ እንኳን በዛ በኩል ለማለፍ ፍቃድ ያስፈልገዋል። የራሱ ሃገር ውስጥ ነው ያለው የሀገሩ አስተዳዳሪ እዛ ገብቶ ምንም አይነት ነገር የራሳቸው ፖሊስ አላቸው። ስትሄዱ ፖሊሱ ራሱ የግሬተር ለንደን ፖሊስ እና ሲቲ ኦፍ ለንደን ፖሊስ የተለያየ ነው። በድሮ ጊዜ ሲቋቋም ሮማኖች ጊዜ ነው የተቋቋመው ነው የሚባለው ድሮ ሮማኖች አሉ እንግላንድ የሚሰሩት እኮ ሮማኖች ናቸው። እና ሲሰሩት ያንን ቦታ እንትን ካሉ በኋላ እንደ በር በር አለው። ሞር ጌት፣ ኦል ጌት፣ ቢሾፕስ ጌት ምናም ይሏቸዋል። እና እነዚህ በሮች ነበሩ ድሮ እና ያ ቦታ ምን አርገውታል? እስከ ዛሬ ድረስ ዋናው የፋይናንሻል እያንዳንዱ የሀብታም ብር ማስቀመጫ ቦታ ነው። ከዓለም ያሉት ስካሞች ጋር የተያያዘ ነው። ወደዛ ብር ይገባል ይወጣል በትሪሊዮን የሚቆጠር ብር ይሽከረከራል በቀን። ዶላር ነው መግባቸው፣ ፓውንድ ስተርሊንግ። ይሄ እስካም አደለም። ከዓለም አንደኛ ስካመር ግን ኢንዲያ፣ ናይጄሪያ። ኢንዲያ ናይጄሪያን የሰሩት ከዩናይትድ ኪንግደም ብሪቲሽ ኤምፓየር ከመሆኑ በፊት 16ኛ ትንሽ እንደው ታሪክ እስቲ እንመልከትና አስራ ስድስተኛው ክፍለ ዘመን አካባቢ በጣም ምንም ብር የለውም ነበር። የብሪቲሽ ሞናርክ ምንም ድሀ ነበሩ፣ ያው ከፈረንሳይ ከጀርመን ከምን ውጊያ ይዋጋሉ፣ ግን ራሳቸው ምንም ነገር አልነበርባቸው። በዛን ሰዓት ዋና ኮሎኒ ምን የጀመሩት ፖርቹጋልና ስፔን ነበሩ አይደለ እንግዲህ ታሪክ አዋቂዎች። እንግዲህ ብዙ ነገር ዛሬ ጊዜ ታሪክ ማወቅም ገብታችሁ ማንበብ ትችላላችሁ። አሁን ምላችን ነገር በጠቅላላ እና በዛን ጊዜ ምንድን ያደረጉት የብሪቲሽ ሞናርክ ለካምፓኒ ለኢስት ኢንዲያ ካምፓኒ ኢስት ኢንዲያ ካምፓኒ የሚባል ካምፓኒ ከሞናርኮች ውስጥ እነዚህ ዋና ዋና ባለስልጣን ያላቸው ተመስርቶ ያ ካምፓኒ ወታደር ተሰጥቶት እየሄደ ቢዝነስ እንዲሰራ ወደ ኤዥያ ወደ ምን በጠቅላላ ኤዥያን ኮሎኒ ያደረገው ይሄ ካምፓኒ ነው። ብሪቲሽ ኢስት ኢንዲያ ካምፓኒ የሚባል አለ። ያ ካምፓኒ ኢንዲያን ኮሎኒ ያደረገው ለስንት መቶ ዓመት ኢንዲያን ሀያ ሚሊዮን ህዝብ እንዲራብ በራብ እንዲሞት በጦርነት እንዲሞት ያደረገው የቻይናን የኦፒየም ዎር ያደረገው ህንድ ኦፒየም እያመረቱ ድራግ እያመረቱ ወደ ቻይና እያስገቡ ቻይናን የኦፒየም ዎር እንግዲህ ሄዳችሁ ተመልከቱት። ያን ሁሉ ያደረገው ኢስት ኢንዲያን ብሪቲሽ ኢስት ኢንዲያን ካምፓኒ የሚባለው ብሪቲሽ ኢስት ኢንዲያ ካምፓኒ ነው። ዩናይትድ ስቴትስ አሜሪካን የመሰረተው እነ ጆርጅ ዋሽንግተን እነ ሃሚልተን እነ የመጀመሪያዎቹ ጀማሪዎች የኢስት ኢንዲያ ካምፓኒ ቡርዥዋዚ የነበሩ ናቸው። እነሱ እዛ የሄዱት ቶባኮ ለማምረት ነው። ቶባኮ አምርተው አሁን ደግሞ ወደዚህ እዚህ ያለው እንትን አለ ሻይ ሻይ ቅጠል ሲልክ ምናምን ነው፣ ከህንድ ወደዚህ ቅመማ ቅመም። አሁን ደግሞ ምንድን ነው የጀመሩት ባሪያ ከአፍሪካ እንትን እየገዙ ወደ እንትን ይወስዳሉ። ወደ አዲሱ ኮንቲኔንት አሜሪካ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ፣ እስፔሻሊ ኖርዝ አሜሪካ። እነሱ ዩናይትድ ስቴትስ አሜሪካን የቆረቆሩት እነዚህ ሰዎች ዋና የኢስት ኢንዲያ ብሪቲሽ ኢስት ኢንዲያ ካምፓኒ ባለቤቶች የነበሩ ናቸው። አሜሪካ የሄዱት ቶባኮ ለመንትን ለማለት ነው ለማረስ፣ የትንባሆ እርባታ በዛን የተጀመረው እንጂ አገር ሊመሰርቱ ሊያቋቁሙ አይደሉም እኮ የሄዱት። ይህም ሁሉ አድርገው እዛ ያለውን ህዝብ ጨርሰው የብሪትሽ መንግስት አይደለም ካምፓኒ ነው። እነግራቸዋለሁ። አሁን ፋውንዲንግ ፋዘር ተብሎ ይከበራሉ። ፋውንዲንግ ፋዘር የሚባሉት የስሌቭ ኦነሮች እያንዳንዳቸው እስከ ከአምስት መቶ በላይ ባሪያ የነበራቸው በባርነት ስርዓት ማህበር የሚያምኑ እነዚህ ሰዎች ናቸው። ያን ሀገር መስርተው እዛ ያለውን በሚሊዮን የሚቆጠር ህዝብ አጥፍተው የሰሩት ሀገር ካምፓኒ ነው የሰራው በኋላ ላይ ዞረው የራሳቸውን ሞናርክ ተዋጉ። ለምንዲህ ተዋጉት? ታክስ መክፈል አይፈልጉ ታክስ መክፈል ነበረባቸው ለብሪትሽ። ዋናው ይሄ የብሪትሽ ኢስት ኢንዲያ ካምፓኒ ለሞናርኩ ታክስ ይከፍላል። ሄዶ የሚያተርፈው ትርፍ ኢንዲያን ይዞ ባንግላዴሽን ይዞ ጠቅላላ ቻይናን ይዞ የሚያደርገውን ትርፍ ከዛ ላይ ታክስ ይከፍላል። ያንን ታክስ ላለመክፈል ነው የአሜሪካና የብሪትሽ ጦርነት የተጀመረው። ነፃ ኢንዲፔንደንስ ደው ብሎ የሚያከብሩት እኳ አሁን የራሳቸው ሞናርኮች ይህ ሁሉ በደል የሰሩ ሞናርክ ውስጥ የነበሩ ተጣልተው ታክስ ላለመክፈል ገንጥለው ነው አገር ብሎ የሰየሙት፣ እንጂ የብሪትሽ ካምፓኒ የመሰረተው ሀገር ነው ይሄ። ግን ስካም አይደለም። ኦኬ ዲስ ኢስ ደ ግሬተስት ስካም። ከዓለም ላይ ቶፕ ቴን የሚባል ስካም ውስጥ የለበትም። ሲቲ ኦፍ ለንደን የለበትም። የሚገርም እኮ ነው።